በአዊ ብሔረሰብ አስተዳደር ጓንጓ ወረዳ ዋይክላ ቀበሌ የሚገኙ አርሶ አደሮች የእርሻ መሬታቸውን በመስኖ ለማልማት ደፋቀና ይላሉ። ነገር ግን በባህላዊ መንገድ ውሃን እየጠለፉ መስኖ ማልማታቸው ጊዜያቸውና ጉልበታቸው እንዲባክን ከማድረግ ባለፈ የሚፈልጉትን ያክል እንዲያለሙ አላስቻላቸውም። ይህ ጉልበት ብዙ ሰውን ይጠይቃል። ከሳምንት እስከ ሳምንት ስንደርስ ነበርና ፈርና እንትን ጉጦን እየተሸቀምን በጣም ችግር የነበረ ያንን እንኳ ስናደርገው ይህን አንድ ሳምንት ያህለውን እንኳን ጉልበትን የኛውን አፈሳን እየሰረጋ እየሄዳ እምቢ ብሎ ሰርጎ በውስጥ እየሄዳ ውሃ ሰንጠቅም ነው የነበር ነው። አንድ ወር ሁለት ወር ሰርተን ነው ያመጠን ነበረውን። ከእንትን ከጥቅምት ጀምረ እስካሁንም እህል ሳይደርስ ነው የቆየ። የአዊ ብሔረሰብ አስተዳደር መስኖ ልማትን በስፋት ለማልማት የሚያስችሉ ከ200 በላይ ወንዞችና ምንጮች ያሉበት አካባቢ ነው። ምንም እንኳን ከፍተኛ የውሃ ሀብትና ሰፊ መሬት ቢኖረውም በሚፈለገው ልክ ማልማት ሳይቻል መቆየቱ ይገለጻል። ብሔረሰብ አስተዳደራችን ከ100 ሺህ ሄክታር በላይ የሚሆን ፖቴንሻል ያለው ብሔረሰብ አስተዳደር ነው። እስካሁን በመስኖ እያለማ ያለን መሬት ግን ኦልሞስት ወደ 32 ሺህ ሄክታር አካባቢ ነው። ከዚህ ውስጥም በዘመናዊ መስኖ አውታሮች እየለማ ያለው ወደ 15000 ሄክታር አካባቢ ነው። ያለውን የውሃ ሀብት በአግባቡ ተጠቅሞ መስኖ ለማልማትም ዘመናዊ የመስኖ ልማት አውታሮችን የመዘርጋት ስራ መፍትሄ በማድረግ እየሰራው ነው ይላል አስተዳደሩ። በዚህ ተጠቃሚ ከሆኑ የአስተዳደሩ ወረዳዎች ውስጥ ጓንጓ ወረዳ ይጠቀሳል። እንደ ወረዳ በዚህ አመት በሰላሳ አንድ ነጥብ አንድ ሁለት ሚሊዮን ብር ሶስት የመስኖ ፕሮጀክቶችን እየገነባን ነው የሚገኘው፤ እነዚህም ያው ወደ መቶ ሃምሳ ሶስት ሄክታር መሬት የማልማት አቅም አላቸው። አስተዳደሩ ከዚህ በፊት ከሰራቸው ከመቶ በላይ ዘመናዊ የመስኖ አውታሮች በተጨማሪ 22 አዲስ የመስኖ ልማት ፕሮጀክቶች እየገነባ እንደሚገኝ ይገልጿል ይህም በርካታ አርሶ አደሮችን ተጠቃሚ እንደሚያደርግ አስታውቋል። ወደ 149 አካባቢ የሚሆኑ የዘመናዊ የመስኖ አውታሮች አሉ። አሁን በዚህ በ2017 በጀት ዓመት ደግሞ ከ22 የሚሆኑ የመስኖ አውታሮች አሉ። ከ3000 ሄክታር በላይ ማልማት የሚችሉ ከ4000 በላይ የሚሆኑ አርሶ አደሮችን ተጠቃሚ የሚያደርጉ ናቸው። ከ850 ሚሊዮን ብር በላይ በጀት የተመደበላቸው ናቸው። ከ22ቱ አሁን ባለው ነባራዊ ሁኔታ ወደ 19 የሚሆኑት ስራ ላይ ገብተው በጥሩ አፈጻጸም ላይ ይገኛሉ። ዘመናዊ የመስኖ ልማት ስራው በቀጣይ የኢኮኖሚ ተጠቃሚነታቸውን የሚያረጋግጥ እንደሚሆን የአካባቢው አርሶ አደሮች እምነታቸው በመሆኑ ግንባታው በወቅቱ እንዲጠናቀቅ በሀሳብና በጉልበት ማገዝ መርጠዋል። በጣም ደስተኛ ደስተኛ ሆነናል። እኛም ከችግር እንድንዋጣ እያደረግን በቃ ያለውን እንትን ደግሞ እየጠበቅን ልክ ከግንበኛው ጎን ለጎን እንትን እያልነ በሙሉ ያለውን ልማት አይዞቹ እያልን እየተንከባከብ ነው። እንትምንለኛ ከመስኖ ልማት አውታሮች በተጨማሪ የውሃ ፓምፖችን ለአርሶ አደሩ በማሰራጨት የመስኖ ልማትን ከፍ ማድረግ መቻሉ ነው የተነገረው። ከዘመናዊ የመስኖ አውታሮች ባሻገር የውሃ አማራጭ የሌላቸውን አካባቢዎች ደግሞ በሞተር ፓምፕ የማስፋፋት ከዚ አኳያ እንደ ብሔረሰብ አስተዳደራችን በዚህ ዓመት ከ254 በላይ የሚሆን ሞተር ፓምፕ ያሰራጨንበት የመስኖ ምርትና ምርታማነትን ማነትን ኦልሞስት ወደ አንድ ሺህ ሄክታር አካባቢ ማሳደግ የተቻለበት ሁኔታ ነው ያለው። እና የትኛውንም ቴክኖሎጂ መጠቀም ያስፈልጋል መስኖን የበለጠ ለማዘመን ማለት ነው። የመስኖ ልማት ምርትና ምርታማነትን ለማሳደግ ወሳኝ በመሆኑና ልማቱ በአንድ ተቋም ብቻ እቅድ ስለማይሳካ በየደረጃው የሚገኙ ባለድርሻ አካላት የበኩላቸውን ሚና እንዲጫወቱ ጥሪ ቀርቧል።